ነገ ህዳር 13 አብየት አቤት ከማንኛውም ምድራዊ ችግር የሚጠብቁንና ከልዑል እግዚአብሔር ወደ ሰው ልጆች ለመዓትም ለምህረትም የሚላኩ ከመዓት ይልቅ ግን ለሰው ልጆች ምህረትን የሚያወርዱ ልመናን የሚያደርሱ የሰው ልጅን በእግዚአብሔር ፊት የማያጣጥሉ ይልቁንም ደግሞ ምልጃንና ምህረትን የሚለምኑና የሚማጸኑ ሚስጥርን የሚገልጹ ሁሌም ቢሆን በመንገዳችን እንዳንሰናከል የሚጠብቁ ሁሌም ቢሆን እስከ ዕለተ ምጽዓት ድረስ እኛም ደግሞ እስከ ዕለተ ሞታችን ድረስ የሚራዱን በሞትንም ጊዜ ደግሞ በፍርድ አደባባይ እንዳንጎዳ የሚያደርጉን ስነ ፍጥረት ወይም ደግሞ አራቱም ወቅቶች እንዳይዛቡ የሚጠብቁ ስራቸው፣ ተግባራቸው ዘወትር ቅዱስ ቅዱስ ቅዱስ እያሉ ልዑል እግዚአብሔርን ማመስገን የሆነላቸው እረፍት ብሎ ነገርን የማያውቁ ምስጋና ምግብ የሆነላቸው በሃይማኖት በተልእኮና በምስጋና የሚኖሩት አባታችን ቅዱስ ያዕቆብ በፍኖተሎዛ በረዥም መሰላል ላይ ሲወጡና ሲወርዱ የተመለከታቸው ኤልሳ ለገያዝ ያሳየው ዳንኤል የተመለከታቸው በጌታችንና በአምላካችን በኢየሱስ ክርስቶስ የልደቱ ቀን በዝማሬ የተገለጹ ናቸውን ቅዱስ ሉቃስ የጻፈላቸው ሄኖክ በትንቢቱ የተነተነላቸው ዮሐንስ በራእዩ ያያቸው ቅዱሳን መላእክተ ብርሃን መንፈሳዊያን ሰባሕያን መዘምራን መተንብላን ወይም ደግሞ አማላጆች ተብለው የሚጠሩት ሊቃውንት አእላፍ ብለው የሚጠሯቸው ዘጠና ዘጠኙ ነገደ መላእክት ነገ ህዳር 13 ዓመታዊ የክብረ በዓላቸው ቀን ነው። ወገኖች፣ እጅግ በጣም በሚገርማችሁ ሁኔታ በዚህ በህዳር ወር ውስጥ የቅዱሳን መላእክትን በዓል በደንብ አድርገን እናከብራለን፣ እያከበርን እንገኛለን። ለምሳሌ በህዳር 8 ቀን የአርባዕቱ እንስሳ የቅዱስ ኪሩቤልን በዓል አከበርን። ትናንትና የሊቀ መላእክት የቅዱስ ሚካኤልን ክብረ በዓል አከበርን። ነገ ማለት ማለትም ህዳር 13 ደግሞ የ99 ነገደ መላእክትን በዓል እናከብራለን ማለት ነው። ህዳር 24 ደግሞ የ24ቱ ካህናተ ሰማያትን ቅዱስ ቅዱስ ቅዱስ እያሉ መንበረ ጸባኦትን የሚያጥኑትን የ24ቱ ካህናተ ሰማያትን በዓል እናከብራለን ማለት ነው። ቅዱሳን መላእክት በመጀመሪያም ሲፈጠሩ የሰው ልጅ ሊራዱ ነውና የተፈጠሩት ወገኖች፣ እጅግ በጣም እንጠቀምባቸው። እውነቴን ነው የምነግራችሁ። አዎ በድጋሚ እውነቴን ነው የምነግራቸው። ቅዱሳን መላእክት ቅዱስ ቅዱስ ቅዱስ ብሎ ማመስገን ምግባቸው፣ የሰው ልጆችን መጠበቅና ከፈጣሪያቸው ዘንድ ማማለድ ማስታረቅ ደግሞ ስራቸውና ለሞዛቸው ሆኖ እናገኘዋለን። የእግዚአብሔርን ሥራ እኮ እጹብ ድንቅ ለማለት እኮ የነገድ መላእክትን ተፈጥሮ ማየት ብቻ በቂ ነው። አዎ ቅዱሳን መላእክትን በነገድ መቶ በክፍለ ነገድ ደግሞ አስር አድርጎ ፈጥሮ አቀማመጣቸውን ደግሞ በሦስት ሰማያትና በአስር ክፍለ ዓለማት አደረጋቸው። መላእክት ያሉባቸው ከተሞች ወይም ደግሞ ሰማያትም ከላይ ወደታች ታች፣ ኤረር፣ ራማና እየወደ ይባላሉ። አስሩ ክፍለ ነገድ ወይም ደግሞ ክፍለ ዓለማት ደግሞ የመጀመሪያው አጋይስት ይባላል። የመጀመሪያው አለቃቸው ሳጥናኤል ሲሆን በአሁኑ ሰዓት ደግሞ ሊቀ መላእክት ቅዱስ ሚካኤል አለቃቸው ነው። ሁለተኛው ኪሩቤል ኪሩብ። ሶስተኛው ሱራፌል አለቃቸው ሱራፌል። አራተኛው ኃይላት አለቃቸው ሚካኤል። አምስተኛው አርባብ አለቃቸው ቅዱስ ገብርኤል። ስድስተኛው መናብርት አለቃቸው ቅዱስ ሩፋኤል። ሰባተኛው ሥልጣናት አለቃቸው ቅዱስ ሱሪያል። ስምንተኛው መኳንንት አለቃቸው ቅዱስ ሰዳካኤል። ዘጠነኛ ሊቃናት አለቃቸው ቅዱስ ሰላታኤል። አስረኛው መላእክት አለቃቸው ቅዱስ አናንኤል ናቸው። ከእነዚህም ውስጥ አጋዕዝት፣ ሱራፌል፣ ኪሩቤልና ኃይላት መኖሪያቸው ኢዮ ወይም ደግሞ በሶስተኛው ሰማይ ሲሆን አርባብ መናብርትና ሥልጣናት ደግሞ መኖሪያቸው ሁለተኛው ሰማይ ራማ ይሆናል። መኳንንት ሊቃናትና መላእክት ደግሞ የሚኖሩት በአንደኛው ሰማይ በኤረር ይሆናል ማለት ነው። እጅግ በጣም የሚገርመው ግን የእነዚህ ሁሉ ቅዱሳን ነገደ መላእክት ተልእኳቸው የሰው ልጅ ከእግዚአብሔር ጋር ማማለድና ማስታረቅ ነው። በጣም አይገርማችሁ። ቸር የሆነ አምላክ ልዑል እግዚአብሔር ለሰው ልጆች ድህነትን ሲፈልግና ሲመኝ፣ እኛ የሰው ልጆች ደግሞ በተቃራኒው ለመጥፋት ሰበብን ነው የምንፈልገው። አዎ እጅግ በጣም ይገርማል እኮ እርሱ እኛን ለማዳን ሰበብ ስለሚፈልግ እኛ ደግሞ ለመጥፋት ሰበብ እንፈልጋለን ማለት ነው። እነዚህን ሁሉ ቅዱሳን ነገደ መላእክትን ቁጥራቸውን መዳን ያለን ኢየሱስ ክርስቶስ ብቻ የሚያውቃቸው ነገደ መላእክትን ፈጥሮ እንዲራዱንና እንድንጠቀምባቸው ሰጥቶናል። ከነሱም አልፎ ደግሞ ቅዱሳን ጻድቃን፣ ሰማይታትን ደናግልን፣ መነኮሳትን ደግሞ ሰጥቶናል። እጅግ በጣም አይገርማችሁ! ስለዚህ ወገኖች ወሬና ላበዛም እነዚህን ቅዱሳን መላእክት እንጠቀምባቸው። የነገውን ህዳር 13 የዘጠና ዘጠኙ ነገደ መላእክትን በዓል ደግሞ በደንብ እናክብር ብዬ መልእክትን አስተላልፋለሁ። ይህ ቪዲዮም ለሁሉም ሰው እንዲዳረስና በደንብ እንዲያውቁት አደራ ድንባር ጋቸው ኮፒሊን ካደርጉልኝ ለቤቱ አዲስ ሲሆናቸው ፎሎ ማድረግ እንዳይረሳ መዳን ያለም ኢየሱስ ክርስቶስ ከዘጠና ዘጠኙ ነገደ መላእክት ረድኤት በረከት ምልጃ ቃል ኪዳን ፍቅርና ጥበቃ አይለየን አሜን ይቆየን